ሰላም፣ ሰላም፣ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ስራ ገኝነት፣ ህይወት ሁሉ ሰላም ነው ወይ? እኛ ጋር ሁሉ ሰላም ነን፣ እግዚአብሔር ይመስገን። በስግደት በሀገር ያላችሁት ወንድሞቼ እንዴት ናችሁ? እኛ ጋር ሁሉ ሰላም ነን፣ እግዚአብሔር ይመስገን እላችኋለሁ። ጋደኛዬም ዛሬ እንስያለሽ። ባለፈውም ሁሌታችን እንዲዶለቅ ነበረ እላችኋለሁ። እናንተ ላይ ካደረጋችሁ ሼር ሰብስክራብ ካደረጋችሁ አዳ አዲስ ነገር ይዘን ወደ እናንተ እኛ እንመጣለን። ይሄ ዩቲቡ አዲስ ነው። ላይክ አድርጎ ሼር አድርጎ ሰብስክራብ አድርጎ ቤተሰብ ሁኑልን አበረታትን ጉዳዮች የ በርቱ። እግዚአብሔር አምላክ ከእናንተ ጋር ይሁን። በስግደት በተለያየ አገር ተበታተናችሁ ያላችሁት ወንድሞቼ ይላችኋለው ቪዲዮን ላይክ በማድረግ ጀምሮ ይላችሁ ያለው ውዳዎች እዬ፣ ሰላም ቢያችሁ አብይቲ ሰላም፣ እንደምን ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ሰላም ለእናንተ ይሁን፣ ባላችሁበት ኢትዮጵያ ውስጥ ካገር ውጭም ያላችሁ ሰላም ለእናንተ ይሁን። እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። እናንተ ባላችሁበት ሰላም እንዳላችሁ፣ ሰላም እንደሆናችሁ ተስፋ አለን። ያው እሷ እንደነገረቻችሁ ባለፈው የለቀ ቪዲዮ ብዙ ሰው ይተዋል፣ ነገር ግን ላይክ አልተደረገም። ያው ቻናሉ አዲስ ስለሆነ ላይክ ብታረጉ፣ ሰብስክራይብ ብታረጉ ጥሩ ነው ብዬ ነው የሚያስበው። ማለት ያው እኛ ያለን እኛን እና ብንረዳዳ ብንተጋገስ፣ ጥሩ መልካም ነገር ነው ብዬ ነው የሚያስበው፣ እንደኔ እንደኔ አይደል? አዎ ላይክ፣ ሼር፣ ሰብስክራይብ ብታረጉ ሞር ጥሩ ነው ብዬ ነው የሚያስበውና እና መሰግናለን። ስለ ሁሉም ነገር ሀሳባችሁን ብትሰጡን ጥሩ ነው። ስሩ በርቱ ብትሉም ጥሩ ነው እና ለሁሉም ነገር ፈጣሪ ለቦጎ ነው። እናንተም ደግሞ እንዲህ ቪዲዮ ስትሰሩ እኛ ቪዲዮ የእናንተ ቪዲዮ አይተን መቼም አልፋን አናውቅም፣ እውነት መናገር የመዳብ ቅመሞች ቪዲዮ የሚሰሩት አንድ እጅ አልፈን አናቅም። ላይክ ሰብስክራይብ ሳናደርግ አልፈን አናቅም። ሐሳብ አስተያየት ሳንሰጥ አልፈን አናቅም። እና ቤቴን ብታበረታቱ ላይክ ሼር ሰብስክራይብ ብታረጉት ደስ ይለኛል። ቢያንስ አሁን ስንት ላይ ደርሰሽ? 100 ሰው 150 ሰው ነው ኦኬ እነሷ እንዳለች ላይክ ሼር ሰብስክራይብ አድርጉ፣ ቤተሰብ ሆኑልኝ፣ አበረታቱኝ። አሁ ብዙ ሰው አሁን ከላይ ብቻ አይቶ ነው የሚያልፈው። እባካችሁ ላይክ ነው የኛ የሚጠቅመው ታውቃላችሁ። ላይክ አድርጉ፣ አበረታቱን ይላችኋለሁ። ውዶችዬ ላይክ ብታደርጉ በጣም አሪፍ ነው። እህቴ እንዳለች ይላችኋለሁ። ከእሷም ጋር አንዳንዴ ቪዲዮ እንሰራለን። እናንተ ከበርካታችሁ ከወዳላችሁ ነው ምን መጣ ካልወዳችሁ፣ ደስ አይለንም ራሱ ይላችኋለሁ። ሰው ቪዲዮ ነው በኢየሱስ ስም

በጣም እያመመኝ ነው። ምላደርኩ? አንቺ የሆነ ነገር አድርግልኝ። በጣም እያመመኝ ነው። እንደዚህ አይደለም። ቆሚ፣ ስፖርት ስራ። አዎ

በጣም እያመመኝ ነው። ናት አንድ መዝበር ብትዘምርልኝ እኮ እየተወኛለሁ። ወይኔ ጉዴ ው ከምጣ ተፈለገች። ወይኔ ጉዴ፣ ምንድን ነው የሚሻለኝ? ዛሬማ በቃ ምንድን ነው የምትወርግ? ያየ ስልክ ይክፋ ቆይ መስሙር ልከፍትልሽ ነው። አህ ወይኔ እናቴ በቃ ስቶፕ ስቶፕ። አንቺ ልጅ አንቺ፣ ምንድን ነው ስልክሽ? ምንድን ነው ስልክሽ? ይክፋ ማስሙር ልከፍትልሽ ነው የመረቀው ነው።